ያምሻል። እንዴ ምንድነው የሆንሽ? ያለሽው የሆንሹ ነገር ካለ በቀጥታ ተናገሪ። ምንድነው ዙሪያ ጥምጥም የምትችው? ከሆንኩት በላይ አደረከኝ። አይበልጥም ብለንም ግን አንተ ምንም እንዳልተፈጠረ እዚህ መተህ ትቅለሰለሳለህ። ቆይ ባለፈው ነገር ላንወቃቀስ ተነጋገርን አይደል እንዴ? በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም። አሁን ትወጣለ ሉጣ፣ እንደዛ ነው እሺ? ይመች። በቃ በኋላ ወራሻለሁ። የኔ ጌታ! እኔ ልደንግጥ፣ እኔ ልሳቀቅል፣ እኔ ግራ ልጋባ! እሺ ምን ላድርግ? ለእናትህ ያለህን ፍቅርና ክብር እያወቅኩኝ ይሄን ሰምቼ ፈጣሪ ሆይ፣ እባክህን አንተ አስችለኝ። እናትና ኪራ ሊለያዩ ነው። ኪራ ሌላ ሚስት እንዲያገባ ትዕዛዝ ተሰጠው። የጽናት አባት ተመልሰው ወደ ገጠር ሄዱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያዊና ትውልድ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ደረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጽናት ክፍል 49 ተለቀቀ። የጽናት አባት ውጭ ላይ ተቀምጠው አንድ ልጅን ሳላሳ ቅቃት አልቀርም ወደ አገሬ ልመለስ መሰል እያሉ ይተክዛሉ ቀጥለውም እንደ በደሌ ሳይሆን እንደ ቸርነትህ አንድ ልጄን ጠብቅልኝ እያሉ፣ ፅናት መጣች። ምነው አባዬ ብቻህን ተቀምጠሃል? ሳ እዚህ ስፖርት እየሰሩ እኮ አሁን ነው የሄዱ። አባዬ ወደ ቤት እንግባና ቆንጆ ሽሮ ሰርተን እንብላ ትለዋለች። ልጄ ከተሰራው ላይ ትሰጭኛለች በተወደደ ኑሮ ይላል። አባባ ልጄ አፈር ልብላልሽ፣ በሰው ባገር ተሰቃየሽ። ሰዎች እኮ በይወስዱብኝ ኑሮ አገሬ ንገባ ነበር። በሌላ በኩል ጽናት ከፍቷታል። አባቴ ተሳቀቀብኝ። እምሮ ታዲያ ሂጅና አባባ እንዳይደብራቸው አጫዎቻቸው፣ እኔ ስራውን እሰራለሁ። እምሮ ሁሌ አንችን እያስቸገርኩሽ ነው አመሰግናለሁ ብትላትም ምስጋና አያስፈልገውም ባክሽ ምሩ እኔ ብር ብሰጠው የታመጣሹ ብሎ ይጠይቀኛል። ባንቺ ስም አድርጊና ብር ስጭልኝ። ሌላ በኩል ደግሞ የኪራ አባት ወደ ባለቤታቸው ደውለዋል። የታመሙ ሰዎች ሴትዮዋም ጠይቀዋል። መድኃኒት ነው ብለሽ ቅጠላቅጠል እንዳሰጫቸው ምረት ያምጣላቸው ብለዋል። የኪራ እናት ስለ ኪራ ጠይቀዋል። ኪራ አባባ ወዳሉበት አመርቷል። እናትህ ደውላ ነበር። ሚስትም አስታልሃለች። ምን ነው እቴቴ ደሞ ፍቅር በደላላ ሆነች። እሳ ሽ በሀገር ማስፈለግ ጀመረች። ኪራ እኔ ስለ እናትህ ብዙ ያልነገርኩት ነገር አለ። ይልቁንም አግብተህ አስደስታት። ጣም እናት የምን ሆነች? ይኸውልህ ኪራ ለእናትህ ደስታ ስትል ኑር። እናትህን አስደስታት። በሌላ በኩል ፅናት ወደ ኪራ አምርታለች። ከአባትህ ጋር ተጣላህ እንዴ? ቅድም ድምፅ ሰሙ። አይ ትንሽ ቀላል ነገር ነው። ይልቁንስ ናፍቀሽኛል። እቅፍ አድርጊኝ። ባክን የእናንተ መራራቅ ነው የሚሻለን። አግባ ስላለኝ ተናደሽ ነው? እነሱ እኮ ማረግ ስለሚፈልጉ አግባና አስደስታቸው ስላሉ እኔ ምንም አይከፋኝም፣ ትላለች። ም አንቺን የመሰለሽ ቆንጆ አግብቼ አስደስታቸዋለሁ። ምን ነው እየተፈጠረ ችግር አለ እንዴ? ይላል። እሷም እኔ አባቴን መዋሸት እየሰለቸኝ ነው። ምርት ማቋረጤንስ እሺ ግን ከአንተ ጋር ፍቅር መጀመሬን በፍጹም አልናገርም። ሀገር ቤት ስንት ትዳር ገፍቼ መጥቼ እሷ ወንድ ፈልጋ ነው የሄደችው እያልኩ ብዙ ተወርቶብኛል። እያወሩ እያለ ሳያስቡት የኪራ አባት ወደ ቦታው አምርተዋል። ፅናትም ደንግጣ ወጥታለች። ቀጥለውም አባባ ለእናትህ ደውልላት ብለው ጥለውት ወጥተዋል። በሌላ በኩል አባባ ወደ ክብሮም ይደውላል። አባባ ክብሮምን እንደ ሄድክ ለምን አልነገርከኝም? ለመሆኑ ደረስ እኮ ይለዋል። ከኪራ ጋር እንደተጣላ ክብሮም ይነግረዋል። አባባም ይህ ሁሉ ድራማ ሲሰራ ለምን በጊዜው አልነገርከኝም? ይላሉ። ክብሮም በፅናት ምክንያት እንደተጣሉ ለአባባ ይነግራቸዋል። ኪራ ተጠርቶ መጥቷል። በምን ምክንያት እንደተጣሉ ሳትዋሽ ንገረኝ ይላሉ። አይ ጎረምሶች ስለሆንን እኮ ነው። በአንዲት ሰራተኛ ምክንያት ያሳደግኩትን ልጅን እንዴት ታስቀይምብኛለህ? አባቷን ደርበን ያዝን አይደል እንዴ? በጽናት ብንጣላም ጽናት የምታውቀው ነገር የለም ይላል ኪራ። አባባ በጣም ተናደዋል። ወንድ ልጅ አንገቱን ደፍቶ ሲቅነሰነስ አይመቸኝም። አባባ ወደ ጽናት አምርተዋል። ስምኛ እንጂ ሲያዩሽ ደህና ሰው ትመስያለሽ። ከወንድማማቾች መሀል ምን አስገባሽ? ኪራና ክብሮን በአንቺ የተነሳ ነው የተጣሉት አሉ። እውነት ነው ያለ ስራሽ ከእነሱ ጋር ምን ወሰደሽ? እንዳያጡት የማያቸው ልጆችን ማንም እንዲያስከፋብኝ አልፈልግም። ቢገባሽ ኑሮ አባትሽን ተደርበን እየያዝን ነው። ኪራ አባት በጣም አስቀይመዋታል። ጽናት እያለቀሰች ነው። ነገሮች ለምን እንደዚህ ይበላሹብኛል? በሌላ በኩል የጽናት አባት ኪራን ይጠሩታል። ኪራም አቤት ብሎ ወደ ቦታው አምርቷል። ይውልክ ልጄ። እኔም ልጄም በቤተሰባችሁ ጫና እንደፈጠርም ይሰማኛል። ንብረቴን ስለወሰዱብኝ መሳፈሪያ እንድትሰጠኝ ፈልጌ ነው። አባባ እንግዳ መቀበል እኮ ባህላችን ነው፣ ምንም ችግር የለውም ይላል አባባ በጣም ልብ ይነካሉ፣ በጣምም ያሳዝናሉ። ልጄ ተሳቀቀች እኮ ከዚህ በኋላ ድምጿን ካልሆነ አይኗን አላያትም። ም ተጨንኳል። ያስቀየምነውት ነገር አለ እንዴ እኛ እኔ እኮ ልጅህ ነኝ። አባባም ብሄድ ይሻላል፣ ነገ ጧት ትኬት ቁረጥልኝ። ከሄድኩ በኋላ የምትፈልገውን ነገር ጠይቀኝ እልክልሃለሁ። ልጄን በሰው ሀገር አንከራተትኳት እናቷ ባትሞት ኑሮ እንደዚህም አትሰቃይም ነበረ። ኪራ አባባ እንደ እርስዎ ባይሆንም እኔ ጽናትን በቻልኩት መጠን እከባከባታለሁ አለው አባባም አመሰግናለሁ ብለዋል ጽናት አባት እጅጉን በጣም ያሳዝናሉ ይሳቀቃሉ ኪራ እራት እንብራ ይላቸዋል እኔ ቅርብ ጊዜ ነው የበለውት አራበኝም ኪራም ለእርስዎ ተብሎ እኮ አይዘጋጅም ቤት ያፈራውን እንቀምሳለን ብሎ ወሰዳቸው ከገባ በጧት ተነስተዋል ወደ አገራቸው ሊመለሱ ነው። ልጄ ደና ሁኝልኝ ትናፍቂኛለሽ። ጽናትም አዝናለች ሻኘቻቸው እና አባባ ልብ የሚነካ ስንብት አደረጉ። ላይለ ለስጋ ይላሉ። ራባ ሳሎን ተቀምጠዋል። ጽናት ቤት ለመጥረግ ወደ ቦታው አምርታለች። ደናደር አባባ ትለዋለች። ቁጭበይ ማታ ተናድጄ ስለተናገርኩሽ ይቅርታ። አረ ችግር የለም ትላለች። ጽናት ተረጋግተሽ እና ማንም ያልሰማውን ነገር ነው ምነግርሽ። ሁለቱም በሁኔታው ተደናግጣለች። ከአጠገባቸውም ቁጭ ብላለች። እስካሁን ከሰማሁት አይበልጥብኝም ልስማውም ትላለች። ቀጥለውም አባባ ባለቤቴ የካንሰር ታማሚ ናት። ፅናትም ደንግጣለች። ኪራ እንዲያገባ ትፈልጋለች። እርዳታሽን አፈልጋለሁ። ገንዘብ የሚያስፈልግ ከሆነ እከፍልሻለሁ። ኪራ እናት የካንሰር መምተኛ እንደሆኑ አያውቅም። ኪራ ከሱ ስትሆን ዋጥ ታደርገዋለች ህመሟን ከመመት ዓመታት አልፏታል። ትሞት የኪራን ወግ ማረግ ማየት ትፈልጋለች፣ እያሉ ወሬያቸውን ቀጥለዋል። የሆነች ልጅ ትመጣለች፣ እንዲዋደዱ አድርጊ። ክብሮም እንደነገረኝ ከሆነ አንችና ኪራ ትቀራረባላችሁ ይላሉ አባባል በሀሳባቸው አልተስማማችም። እኔ ይሄንን ማድረግ አልችልም እኔ እና ኪራ ብላ ወሬ ለመቀጠል ብትችልም፣ እሳቸው ግን ወሬ ቀይረዋል። እባክሽን፣ እርዳታሽን እፈልጋለሁ። የሚያስከፍል ከሆነ እኔ ከፍልሻለሁ። እሷም አይ እኔ ገንዘብ አልፈልግም። ምናልባት ኪራ እሱ የሚወዳት ሰው ካለች፣ አባ በደንብ አስብበት። የደስታዬ ምንጭ የሆነችው ባለቤቴን ላጣት ነው ይላሉ ጽናት፣ አሁንም ማልቀሷን ተያይዘዋለች። ለምንድ ነው በደሎች እኔ ጋር የሚበዙት? የት ነው የማፈቅረውን ሰው ለሰው አሳልፍ የምሰጠው? ላባባ እውነቱን እነግራቸዋለሁ ትላለች። ጥላም በካንሰር ህመም እየታመሙ ያሉት እናቱ የኪራን ደስታ ሳያዩ ቢሞቱስ ራስ ወዳድ ይሆንብኛል እያለች በሀሳብ ትምሰለሰላለች። እናት ብቻዋን መቀመጥ ጀምራለች። ብቸኝነትም ተሰምቷታል። ችግሮችም ተደራርበዋል። ሀሳቧን ለሰው መናገርም ሆነ ማውራት አልፈለገች። ምን ሆነሽ ነው ብላ ብጠይቃትም እሷ ለመናገር ፈቃደኛ አይደለችም። አንዱ ስሞለው አንዱ ይጎላል፣ ሰልችቶኛል እያለችም ትናገራለች። በሌላ በኩል ደግሞ ኪራና ናሆም ቁጭ ብለው እየተጨዋወቱ ነው። ጽናት ተቀየረችብኝ። ናሆምም የአባቷ ህመም ይሆናል። አባቴም ተቆጣኝ። ማን እንደነገረው አላውቅም። ናሆምን ተጣላህብኝ ብሎ ተቆጣኝ። ጽናት ያወራል? ትወደኛለች፣ ወዳታለሁ። ምን ተፈጠረ ይላል ለጽናት ጊዜ ስጣት። አንድ ፊቱን ወይ እንደኔም ቢመባል ይሻላል። ኪራም አልቅሳ ስጨርስ በእኔ መሳቅ ጀመር ይለዋል። እንኳን ለፍቅር ላለቅስ ይቅርና ሰው ሞቶ ራሱ እንበያ ይመጣልኝም እያለ ናሆሜ ይቀልደዋል። ጽናት ለኪራ አባት እንኳ አምጥታለችዋለች አሰብሽበት እስኪ ቁጭ በይ ይላሉ። እም ሰው ያጨለትን ከሚያገባ ይልቅ እሱ የወደዳትና ነፈቅራትን ቢያገባ ይሻላል። እኔ እኮ የለም ነው ምልሽ። የልጅን ጸባይ አውቀዋለሁ ባባ ስለ ኪራ አዲሱ ሚስቱ ልዕልት ናት ምንም አይወጣላትም ይላሉ። ጽናትም ሌላ ያፈቀራት ሰው ከሌለች ጠይቄ አረጋግጣለሁ። የኪራ አባት ጽናትን አደራ፣ ውለታ ዋይልኝ፣ የምትቋቋሚበት ገንዘብም እሰጥሻለሁ። እኔ ከልጅቷ አባቶች ጋርም መዛመድ እፈልጋለሁ። ከኛ ጋር መጣጣኝ ናቸው። ረፍታቸው ቀን እንደደረሰና መሄድ እንደሚፈልጉ ለጽናት ይነግሯታል። ቃል ግብልኝ ይህንን ነገር እንደምትፈጽሚ። ቀጥለውም ቃል የእምነት እዳ ነው፣ አደራ ይላሉ። ለበኩል እምሩና ጽናት ተነሳሽ፣ እንዴ? ሂጅና ሳሎን መክሰስ ላምጣልሽ፣ አንቺ በላሽ። አይ እኔ አያስፈልገኝም። ምንነው ሰሞኑን የምግብ ፍላጎትሽ ቀንሷል። ድጋሜ ድጋሜ ምን አረገሽ እንዴ? ጽናትም ምን አስበሽ ነው? ከኔና ከኪሩ መሃል እኮ ምንም የተፈጠረ ነገር የለም። ፅናት፣ እምሩን ጥያቄ ልጠይቅሽ ብላታለች። ስትኖሪ ለሰው ደስታ ነው የምትኖሪው ወይስ የራስሽን ነው ትላታለች። ያለሽበት ቦታ ይወስነዋል፣ ግን ማስቀደም ያለብሽ የራስሽን ነው። ግን ለምን ጠየቅሽኝ? ሰላም ጽናት፣ ሲጀመር እኔ ደስታ ኑሮኝ አያውቅም። ለሰው ደስታ ነው እንጂ የምኖረው እምሩም ትላለች። ጽናት እንደሷት በይ እኛ ያለን ነገር በቂ ነው። የሌለን ነገር ስለምናስብ ነው እንጂ አሁንና ኪራ ወደ አባባ አምርት ተዋለኝ። አንተ ጎረምሳ አሁን በቃ አደግ። ከ12 ሰዓት እስከ 12 ሰዓት ስታለቅስ እንዳልነበር እያሉ ይቀላለዳሉ። ይሄ ጓደኛህ ያጸባዩ አሁንም አልተውም። ኪራም እንዲህ አባባ ምን እያልክ ነው? ተወኝማ። አንድ እንግዳ ክብሮ ምን ባመጣ አስቀይሞ ሰደደ አለውም። አባባ አንድ እንግዳ ወደ ቤት ትመጣለች። አያከልን አወቅከው። ኪራም አብሮ አደጌ ሀሴት ትባላለች። እዚህ ትንሽ ለማረፍ ትመጣለች። እንዴት? ለምን እያለም ይጠይቃል። የልጅቷ መምጣት ግራ ገብቶታል። ነገሩ ስላልገባው አባቱን ጠይቋቸዋል። አባቱም ለምን ጠይቀኛለህ በሚል ምክንያት ካሉበት ተነስተው ሄደዋል። አሁንም በቃ ነገር አብርድ ይላል ኪራ። ቀጥሎ ወደ ጽናት ያመራል። ጽናት ኪችናት ኪራን ስታየው ተደብቃለች። ኪራ ጽናት እንድታጥፈውም እንድትሰማውም ይፈልጋል። ጽናት ግን ፈቃደኛ አይደለችው። የሚያጠፋሁት ነገር ካለ ንገርኝ ይላታል። ብታውቀ ኖሮማ አይንህን በጨው አጥበህ አትመጣም ነበር ጽናት። አሁን ሰራተኛ እንደሆንኩ ንገርኝ እሱም ምንድን ነው የምታወሪው? ነገሩ አልገባኝም። የሰማሽው ነገር አለ ያገኘሽው ነገር አለ እያለ ይጠይቃታል። ዛሬ ደህና አደለሽም። እንደ ዛሬ ደህና ሁኜ አላውቅም። በቃ ስትረጋጊ፣ ሌላ ጊዜ እናወራለን። አሁን ምንም ነገር ማለት አልፈልግም። ለአንተ ብቻ ነው ወይ የተፈቀደው? መላእክም ሳይጣንም ኪራም የሆንሽውን ነገር በቀጥታ ለምን አትናገሪም? ዙሪያ ጥምጥም ለምን ትሄጃለህ? ያደረከኝን ነገር አንተ ታውቃለህ። እንዳልተፈጠረ እዚህ መጥተህ ትቅለሰለሳለህ። ላለፈ ነገር ላንወቃቀስ ቃል ገብተን አይደል እንዴ? የወጋ ቢረሳ የተወጋ አይረሳ። እሺ በኋላ አውራሻለሁ ብሎ ካለበት ሂዷል። ኪራ በጣም ደንግጧል። ፅናት ቀጥላ እኔ ልሳቀቅ፣ እኔ ልደንግጥ። እናትህ ለአንተ ያላትን ፍቅር እያወቅኩኝ ራስ ወዳድ ይሆንብኛል። እዚህ ላይ ነው የፅናት ድራማ ክፍል 49 ያለቀው። ቀጣይ ላይ ቀጣይ ክፍሉን ይዤላችሁ ይቀርባለው። ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክሮታ